የተወደዳችሁ የክናን ቲቪ ተከታታዮች እንደምን አላችሁ? እግዚአብሔር አምላክ የተባረከ ይሁን። እንዴት ናችሁ? እንዴት ሰነበታችሁ? ኑሮ ህይወት እንዴት ነው? ጌታ ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። እንግዲህ ጌታ ረድቶን በህይወት አኑሮን ዛሬ ደግሞ እግዚአብሔርን ቃል እንድንካፈል እግዚአብሔር ይህን ትልቅ ዕድል ሰጥቶናል። ክብር ሁሉ ከዘላለም እስከ ዘላለም ለስሙ ይሁን። ጌታ ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። እንግዲህ በተለያየ ሁኔታ በዚህ ያለንበት የመጨረሻ ዘመን ነገሮች በፍጥነት እየተለዋወጡ በማቴዎስ 24 ላይ ያለው የትንቢት ቃል እየተፈጸመና ና የእግዚአብሔር የትንቢት ቃሎች አካል እየለበሱ መጥተዋል የምንነጠቅበት ጊዜ ሩቅ አይደለም እና ምን ያክል እንደተዘጋጀን አላውቅም ግን መዘጋጀት አለብን ከእግዚአብሔር ጋር መሆን አለብን ክብር ሁሉ ከዘላለም እስከ ዘላለም ለእግዚአብሔር ይሁን ጌታን እጅግ አድርገን እንባርካለን እንግዲህ ዛሬ እግዚአብሔር ወዶ ይህን ጊዜ ከሰጠን የእግዚአብሔርን ቃል እንካፈላለን። እንጸሌና በቀጥታ ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር አባት፣ በጌታ በኢየሱስ ክርስቶስም እጅግ አድጌ አመሰግንሃለሁ፣ አከብረሃለሁ። ስምህ ለዘላለም የተባረከ ይሁን። ስለ ብዙ ምረትና ቸርነትህ፣ ስለ ብዙ በጎነትህ በጌታ በኢየሱስ ክርስቶስም አመሰግንሃለሁ። ከፍ ከፍ በል። አንተ ደግሞ ከእኛ ጋር ስላለ ተባረክ። አሁንም በጌታ በኢየሱስ ክርስቶስም በዚህ በመጨረሻ ዘመን ክርስቲያኖችን የሚያደክም የሚያዝል የንጥቀት ጊዜ የመጨረሻ ዘመን እየመጣ ያለ ታውቆ እግዚአብሔር አምላክ ክርስቲያኖች እንዲደክሙ እንዲዝሉ አቅም እንዲያጡ እንዳይጸልዩ ወደ እግዚአብሔር እንዳይጠጉ የሚያደርግ የጨለማ አሰራር በዚህ በመጨረሻ ዘመን የተላከ በኢየሱስ ክርስቶስ ስም የተሰበረ ይሁን። ሰበርኩ በጌታ በኢየሱስ ክርስቶስም ከወገኖች ሕይወት ላይ እግዚአብሔር አምላክ ከእያንዳንዱ ከእግዚአብሔር ሕዝብ ላይ ከኢትዮጵያ ብቻ አይደለም፣ ከዓለም አብያተ ክርስቲያናት ላይ በኢየሱስ ስም የተሰበር ይሁን። ልትናገረን የወደድ ኮን ያለመከልከል ተናገረን። ሁሉን ለአንተ አሳልፈን ሰጠን፣ በጌታ በኢየሱስ ክርስቶስ ስም አሜን አሜን። እግዚአብሔር ስም የተባረክ ይሁን። ዛሬ የምንካፈለው እግዚአብሔር ቃል የመልክት ርዕስ እንደገና ይሰራል። እግዚአብሔር አምላክ የተባረክ። እንደገና እንደገና እንደገና ነገራችሁ ይሰራል። የተበላሸው ነገራችሁ እንደዛው አይቀጥልም በኤርምያስ ምዕራፍ 18 ከቁጥር አንድ ጀምሮ በጌታ በየሱስ ክርስቶስ ሆነባለው ከእግዚአብሔርም ዘንድ ወደ ኤርምያስ የመጣው ቃል እንዲህ አለው ተነስተ ወደ ሸክላ ሰሪው ቤት ውረድ በዛም ቃሌን አሰማሃለሁ ወደ ሸክላ ሰሪውም ቤትም በወረድኩ እነሆም ስራውን በመንኮራኩር ላይ ይሰራ ነበር ከጭቃም የተሰራው የነበረው እቃም በሸክላ ሰሪው እጅ ተበላሸ ሸክላውም ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሠራው። የእግዚአብሔርም ቃል ወደ እኔ እንዲህ ስል መጣ። የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሠራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነ ውጭ እቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ ናችሁ ብሎ ይናገራል እግዚአብሔር። አምላክ የተባረክ ይሁን። እግዚአብሔር ልናገረው ስፈልግ ለነቢዩ ለኤርምያስ ተነስተ ወደ ሸክላ ሰሪው ቤት ውረድ ብሎ ተናገረው። እግዚአብሔር አምላክ የተባረክ ይሁን። እሱ ወርዶ ሸክላ ሰሪው ቤት ቁጭ ስል እግዚአብሔር ሸክላ ሰሪውን የሆነ ዕቃ እንዲሰራ ሀሳብ ሰጥቶት ያንን እየሰራ እያለ በእጅ ውስጥ እንደተበላሸ ይናገራል። በእጅ ውስጥ ስለተበላሸ ሸክላውን አንስቶ አልጣለውም፣ አልወረወረውም። ጭቃውን እንደገና ሌላ ዕቃ አድርጎ ሰራው ይላል እግዚአብሔር ስም የተባረከውን። ስለዚህ የተበላሸ ነገራችሁ እንኳን ተበላሸ እግዚአብሔር እንደገና ይሰራዋል። እንኳን ተበላሸ። አይ ነገሬ እንደዚህ ነበር፣ እግዚአብሔር እንዲህ ብሎኝ ነበር፣ እንዲህ ተናግሮኝ ነበር። እግዚአብሔር እንደተናገረው ሳይሆን እንዲያና እንዲ ነገሬ ተበላሸ ለምትሉ እግዚአብሔር፣ ይህ ጊዜ፣ ይህ ዘመን ነገራችሁን የሚሰራበት ጊዜ ነው። እናንተን የምሰራበት ጊዜ ነው። መንፈሳዊ ሕይወቴ ጥሩ ነበር በአገር ቤት በነበርኩበት ጊዜ የጸሎት ህይወቴ እንደገና ሰብካለው፣ እንደገና እንደዚህና እንደዛ አገለግላለሁ። አሁን ግን በዚህ በመጨረሻ ዘመን፣ በዚህ ጊዜ አሁን ነገሮች ሁሉ በሀገሩ ላይ ካለው ሲስተም የተነሳ እንደና እንዲ ተበላሸብኝ፣ አቅም አጣው፣ እንደ ድሮ የምትሉ እነግራችኋለሁ፣ እግዚአብሔር እንደገና ነገራችሁን ይሰራል። ነገራችሁ በዚህ አይቀጥልም። እግዚአብሔር አምላክ የተባረከውን አሁን ሸክላ ሰሪው ሸክላውን እየሰራ እንዳለ ስበላሽበት በቃ ተበላሸ ብሎ እሱን አልተውምና ሌላ ነገር ሌላ ጭቃ ለመስራት አልወሰደው። ያንኑ ሸክላ ሊሰራበት ያለውን እንደገና ሌላ ዕቃ አድርጎ ሰራው ይላል እግዚአብሔር። ሌላ ዕቃ አድርጎ ልጠቀምባቸው ይችላል፣ ለሌላ ክብር ሊያደርጋቸው ይችላል። እግዚአብሔር ሊሰራባችሁ ይችላል፣ በወደደው መንገድ። ስለዚህ ውድ አባቴ ብሩካን ነገራችሁን እንደተበላሸ አይቀጥልም፣ እናንተም እንደተበላሻችሁ አትቀጥሉም። እግዚአብሔር አምላክ ነገራችሁን ይሰራል በጌታ በኢየሱስ ክርስቶስም። ታዲያ እግዚአብሔር ምን አለው? የኤርምያስን ስለ ሕዝብ ስለ መንግስት ነቅልና፣ አፈርስ፣ አጠፋም ዘንድ በተናገርኩ ጊዜ አለ፣ ይህ ስለ እርሱ የተነገረው ሕዝብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብኩት ከክፉ ነገር እጸጸታለሁ አለ እንደገና ምን አለ ቁጥር ስድስት ላይ የእስራኤል ቤቶ ይህ ሸክላ ሰሪ እንደሚሰራ በእውኑ እኔ በእናንተ ዘንድ መስራት አይቻለኝምን ሸክላ ሰሪው ጭጋው በእጁ ስለሆነ እንደወደደ አድርጎ ሰራው ታዲያ እንደ ሸክላ ሰሪ እናንተ በእጄ አይደላችሁምን አለ እኔ ደግሞ እንደዚህ መስራት አይቻለኝምን ብሎ ተናገረ እግዚአብሔር መስራት ይችላል አንተን መስራት ይችላል እናንተ ጤናችሁም መስራት ይችላል ነገራችሁም መስራት ይችላል እንዴት እንደሚሰራ እሱ ያቀበታል። ነገራችሁ አሁን ባላችሁበት ሁኔታ አይቀጥልም። የእግዚአብሔር ስም ለዘላለም የተባረክ ይሁን። ስለዚህ አባቴ ብሩካን፣ አንድ ነገር እላችኋለሁ። እግዚአብሔር እንደገና ነገራችሁን ይሰራል። እንደገና እናንተንም ይሰራል። እንደገና ትዳራችሁን ይሰራል። እንደገና ኢኮኖሚያችሁን ይሰራል። ተበላሸ የምትሉትን መንፈሳዊ ህይወታችሁን እንደገና ይሰራል። እንደገና ለከበረ ነገር ያደርጋል። እግዚአብሔር አምላክ የተባረክ ይሁን። ስለዚህም ተስፋ አትቁረጡ። በቃ እግዚአብሔር ትቶኛል፣ እግዚአብሔር ከዚህ በኋላ እንደዚሁ በቃ ረስቶኛል ብላችሁ አታስቡ። እግዚአብሔር አምላክ የእንደገና አምላክ ነው። እግዚአብሔር እንደገና ይሰራል። እግዚአብሔር እንደገና ታምር ያደርጋል። የእግዚአብሔር ስም ለዘላለም የተባረክ ይሁን። እንደገና ነገራችሁን ያስተካክላል። እንደገና ሕይወታችሁን ይሰራል። እግዚአብሔር አምላክ የተባረክ ይሁን። ስለዚህ የተበላሸው ነገራችሁ ላይ ተበላሸ በምትሉበት ክብር ይገለጥበታል እንጂ እግዚአብሔር አምላክ የእግዚአብሔር ችሎታ ይገለጥበታል እንጂ እናንተ እንደፈራችሁት ሆኖ አይቀጥልም። እግዚአብሔር አምላክ ይተባረክ ይሁን። አዎ በዚህ ዘመን ቤተ ክርስቲያን ሀይላታለች፣ አቅማታለች። ቤተክርስቲያን ተጽዕኖ ማምጣት አቅቷታል፣ ክብር የለባትም። እንደገና ክብር ቢገለጥ እግዚአብሔር አምላክ ምን ያደርጋል? ተጽዕኖ እንድታመጣ ያደርጋል። ብዙ ነገሮች ይሆናሉ። መሆን የሚገባቸው አልሆነም። እግዚአብሔር ግን ቤተ ክርስቲያንን ራሱ እንደገና ይሰራል። አንተንና አንቺን እንደገና ይሰራል። እንዴት እንደሚሠራ ይችልበታል። ስለዚህ ውድ አባቴ ብሩካን ተስፋ አትቁረጡ። የጣላችሁትን የትንቢት ቃል አንሱ፣ መጸለይ ጀምሩ። በቃ እግዚአብሔር ትቶኛል፣ ረስቶኛል፣ ከዚህ በኋላ እግዚአብሔር አያስበኝም ብላችሁ ያላችሁ እግዚአብሔር እንደገና ያነሳችኋል። እግዚአብሔር አምላክ የተባረከ ይሁን። ሕዝቅኤል ሰላሳ ሰባት ላይ የእግዚአብሔር እጅ በላይ ነበረች። እግዚአብሔር በመንፈሱ አወጣኝ አጥንቶችን በሞሉበት ሸለቆ መካከል አኖረኝ። በእነሱ መንጻር በዙሪያቸው አሳለፈኝ። እግዚአብሔርም እንዲህ አለኝ፣ እነዚህ የደረቁ አጥንቶች በሕይወት ይኖራሉን አለኝ ይላል። በሕይወት ይኖራሉን ብሎ ሲለኝ ጌታ እግዚአብሔር አንተ ታውቃለህ አልኩ ይላል። አሁን አይኖሩም ብሎ ይኖራሉ እንዳይል የደረቁ አጥንቶች ናቸው፣ እንደገና ደግሞ አይኖሩም እንዳይል እግዚአብሔር ችሎታ አለው። ስለዚህ አንተ ታውቃለህ አልኩ ይላል እግዚአብሔር ስለዚህ ለእነዚህ አጥንቶች ትንቢት ተናገር። እናንተ የደረቃችሁ አጥንቶች ሆይ ትንፋሽን፣ ጅማትን እሰጣችኋለሁ፣ ስጋን እሰጣችኋለሁ፣ ቁርበትን በላችሁ ላይ ዘረጋለሁ፣ እናንተም ደግሞ በሕይወት ትኖራላችሁ። እጅግ ታላቅ ሰራዊቱ ናችሁ፣ በእግሮቻችሁ ትቆማላችሁ በለህ ተናገር አለኝ። በተናገርኩም ጊዜ ሁላችሁ ጅማት ነበረባቸው፣ አጥንት ከአጥንት ጋር ተቀራረቡ፣ ስጋም ወጣ፣ ቁርበትን በላችሁ ላይ ተዘረጋ። እንደገና ደግሞ እስተንፋስ አልነበረባቸው። ማለት ለንፋስ ደግሞ ትንቢት ተናገር አለኝ። ለንፋስ ትንቢት ተናገርኩ። እናንተ ንፋሱንም ደግሞ እንደገና ተናገርኩት። አለ ነፋሶች ከአራቱ ነፋሳት ዘንድና እነዚህ የተገደሉ በሕይወት ይኖሩ ዘንድ እፈበልባቸው በልባቸው በላለኝ። እንደተናገረኝም ትንቢት ተናገርኩ። ስናገርም ተነስተው በእግራቸው ቆሙ፣ እጅግም ታላቅ ሰራዊት ሆኑ። ይላል ይሄ ሁሉ አጥንታችን ደርቀዋል ተስፋችን ጠፍተዋል፣ ብሎ እንዲህ የወደቁት የእስራኤል ሁሉ ቤት ናቸው እንጂ ሌላ ሪል አጥንት አይደለም አለ እግዚአብሔር። እነሱም ደግሞ ተስፋችን ጠፍተዋል፣ ከዚህ በኋላ በቃ ፈጽመን ተቆርጠናል፣ እዚሁ ባቢሎን ምድር ላይ ባሪያ ሆነም መኖር ነው፣ ምንም የምናደርገው ነገር የለም ብሎ ተስፋ የቆረጡ ናቸው። ባቢሎን ማለት ድብልቅልቅ ነው። በድብልቅልቅ ህይወት ውስጥ የገባችሁ እግዚአብሔር ከዛ ከድብልቅልቅ ህይወት አውጥቶ በሰላም ነገራችሁን ሰርቶ እንደገና ቤት ሊሰራላችሁ ይችላል። እንደገና ትዳራችሁን ሊያበጅ ይችላል። እንደገና መንፈሳዊ ህይወታችሁን ሊለውጥ ይችላል። እግዚአብሔር ይባረክ። ስለዚህ እነዚህ የደረቁ አጥንቶች ታላቅ ሰራዊት ሆኖ በእግራቸው ሲቆሙ እግዚአብሔር እንዲህ አለ፣ ይሄ እነዚህ አጥንቶች አለ የእስራኤል ቤት ናቸዋል። እነዚህ ተስፋችን ተቆርጠዋል፣ ጠፍተናል፣ በቃ ከዚህ በኋላ የተስፋ ቃላችን ውድቅ ሆኗል፣ እግዚአብሔር ትቶናል አሉ። አንተ ግን እንዲህ በላቸው አለ ህዝቤ ሆይ፣ መቃብራችሁን ይከፍታለሁ፣ ከመቃብራችሁም አወጣችኋለሁ፣ በገዛ ምድራችሁም አኖራችኋለሁ በላቸው አለኝ ብሎ ተናገረ። ያንንም ትንቢት ነገራቸው። መቃብራችሁን ከፍቼ ተንፈራቅጣችሁ አልኳችኋል አለም። መቃብራችሁን ይከፍታለሁ፣ ከመቃብራችሁም አወጣችኋለሁ፣ በገዛ ምድራችሁም አኖራችኋለሁ። እግዚአብሔር አምላክ የተባረክ ይሁን። እግዚአብሔር ዛሬ ከወደቃችሁበት ስፍራ ያነሳችኋል። በቃ ተስፋ ቆርጣችሁ መቃብር ውስጥ እንዳለ እንደ እስራኤል ሕዝብ እንደዛ ካሰባችሁበት ስፍራ ላይ እግዚአብሔር አምላክ ሊያነሳችሁ ይችላል። እግዚአብሔር አምላክ የተባረክ ይሁን። ስለዚህ እግዚአብሔር ያንን ትንቢት ተናገረ። በነ ዳንኤል ዘመን እግዚአብሔር አምላክ ዳንኤል እንዲቃትት ለእስራኤል ሕዝብ አድርጎም ከሃያ አንድ ቀን ጾም ጸሎት በኋላ እግዚአብሔር አምላክ የፋርስን መንግስት አለቃ መንፈስ እንደሰበረ ይናገራል። ከዛ እግዚአብሔር እነ ነህምያን እነ ዕዝራን አስነስቶ የቅሮስን ንጉሥ አስነስቶ ወደ ኢየሩሳሌም ወጥታችሁ የእግዚአብሔርን ቤት ስሩ፣ በዚያም እግዚአብሔር ይመለክ ብሎ የቅሮስ ንጉሥ አዋጅ አወጣ። እስራኤሎችም ሄዶ በዛ ስፍራ ላይ ቤተ መቅደስ ሰሩ። የከተማይቱም ቅጽር በዝራ ተሰራ። ከዛ በኋላ እንደገና እግዚአብሔር በኢየሩሳሌም ተመለሰ። ምርኳቸው ተመለሰ ማለት ነው። ስለዚህ እነግራችኋለሁ፣ እግዚአብሔር እንደገና አምላክ ነው። ባላችሁበት ሁኔታ ውስጥ አይጥላችሁም። ባላችሁበት ሁኔታ ውስጥ አይተዋችሁም። እግዚአብሔር እንደገና ያነሳችኋል። እግዚአብሔር እንደገና ለከበረ ነገር ያደርጋችኋል። እግዚአብሔር እንደገና ጠላታችሁን ይወጋል። ከወደቃችሁበት ስፍራ እኔ መነሳት አልችልም፣ ከዚህ በኋላ እንደ ድሮ ሊሆን አልችልም፣ እግዚአብሔር ብዙ ይሰራብኝ ነበር አሁን ቀረ በቃ ዳግም ምናምን ያላችሁ አልቀረም፣ እግዚአብሔር ይላል። እግዚአብሔር እንዲህ ይላል፣ እኔ እንደገና አምላክ ነኝ እንደገና አነሳችኋለሁ፣ እንደገና አሰራችኋለሁ፣ እንደገና ከብርባችኋለሁ፣ እንደገና እጄን በላችሁ ላይ ይገልጣለሁ አለ እግዚአብሔር። የእግዚአብሔር ስም ለዘላለም የተባረክ ይሁን። ስለዚህ ውድ አባቴ ብሩካን አንድ ነገር እላችኋለሁ፣ ለእግዚአብሔር የሚሳነው ነገር የለም። በዚህ ትንሽ ጭንቅላታችንና አስተሳሰባችን እግዚአብሔርን አስበን እግዚአብሔርን አንወስነው። እግዚአብሔር አምላኬ እንደገና አምላክ ነው። እግዚአብሔር የወደቁትን ያነሳል ይላል መጽሐፍ ቅዱስ። እግዚአብሔር የተፍገመገሙትን ይደግፋል ይላል። ወድቀ ከሆነ እግዚአብሔር ያነሳል። ወድቀሽ ከሆነ እግዚአብሔር ያነሳሻል። ተፍገምግማችሁ ከሆነ እግዚአብሔር ይደገፋችኋል። እንደገና ራሳችሁን ችላችሁ እንድትሄዱ ያደርጋችኋል። እግዚአብሔር እንደገና አምላክ ነው። በጌታ በኢየሱስ ስም ይሄ እንደገና አምላክ በላችሁ ላይ ይመጣል። ዛሬ እንደገና አምላክ ይጎበኛችኋል። እንደገና አምላክ ታሪካችሁን ይለውጣል። ይሄን ህዝብ ታላቅ ሰራዊት አድርጎ አቁሙ እንደገና ወደ አገራችሁ እንዲመለሱ እንዳደረገ እግዚአብሔር እነ ንጉሥ ቅሮስን አስነስቶ እግዚአብሔር ፈቃዱን ከፈጸመ በአንተና በአንቺም ጉዳይ እንዴት ሰው ያስነሳላችሁም። እግዚአብሔር ሰው ያስነሳላችኋል። እግዚአብሔር እንደገና አምላክ ነው። እግዚአብሔር ወደ ከበረ ነገር ይመልሳችኋል። እግዚአብሔር አምላክ ለከበረ ነገር ያደርጋችኋል። እንደገና ነገራችሁ ይሰራል። ሕይወታችሁ ይሰራል። ትዳራችሁ ይሰራል። ጤናችሁ ይሰራል። ኢኮኖሚያችሁ ይሰራል። በጌታ በኢየሱስ ክርስቶስ ስም። ቻካ ቻካ ማሳታካ ወደ ዮሐንስ ወንጌል ምዕራፍ አስራ አንድ ስንሄድ የእግዚአብሔር ቃል ስናገር ምዕራፍ 11 ቁጥር 1 ላይ ከማርያምና እና ከማርታም ከማርታ መንደር ከቢታንያ የሆነው አልዓዘር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቶ የቀባችው እግሩንም በጠጉሯ ያበሰችው ነበረች፣ ወንድሟም አልዓዘር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ፣ እነሆ የምትወደው ታሟል ብሎ ወደ እርሱ ላኩ ይላል። ወደ ኢየሱስ ክርስቶስ የአልዓዘርን መታመምን ላኩ። ማርያም ማለት የአልባስጥሮስ ሽቶ ገዝታ በጣም በውድ ገንዘብ የሚገዛውን ሽቶ ገዝታ አምጥታ በራሱ ላይ ሰበረችው ይላል። ከፍታ አይደለም የጨመረችው፣ ሰበረችው። ለምን ልቀንስ ምናምን እንዳትል፣ እንደገና ሽቶ አነሰኝ ብላ ደግሞ እግሩን በእምባዋ ስታርስ እናያለን። ምን ያክል ጌታን የምታከብር ሴት ነች! እነ ይሁዳ ደግሞ እዚህ ጋ ምን ይላሉ? ወይኔ ይህን ሽቶ ባትሰብሮ ኖሮ በትልቅ ብር ተሸጦ ለድሆች ይሰጣል ምናምን ብሎ ተናገሩ በልቡ ግን ምን ይል ነበር ይሁዳ እንደው በቃ ከግማሽ በላይ ወስጄ መሬት እገዛበት ነበር ዐይነት ነገር ያወራ ነበር ገንዘብ ያዝ ስለነበረ በዛን ዘመን ይሁንና እሷ ጌታ የሱስ ክርስቶስን በእግሯን እግሩን በጸጉሯ ያበሰች ሴት ነበረች ይሄንን ካደረገች በኋላ ወንድማቸው አልአዛር ስታመም ወንድሜ አልዓዘር ታሟል ብላ ወደ እርሱ ላከች። ወደ ሱላኩ ማርያምና ማርታ። ኢየሱስ ክርስቶስ ይህም የእግዚአብሔር ክብር ይገለጥበት ዘንድ ለእግዚአብሔር ክብር እንጂ ለሞት አይደለም አለ እና ባለበት ስፍራ ላይ ቆየ። ግን አልዓዘር ሞተ፣ በሞት ውስጥ አለፈ። አልዓዘር አልዓዘር እንደሚሞት ጌታ ያውቃል። አልዓዘር በሞተ ጊዜ ማርያምና ማርታ ምን ያክል ልባቸው ተሰብሮ እንደሚያለቅሱ ምን ያክል እንባቸው እንደሚፈስ ያውቃል ምን ያክል እንደሚጎዱ በሞት ውስጥ ማለፍ ከባድ ነውና በሞት ውስጥ ሲያልፍ ደግሞ አልዓዘር ምን ያክል እንደሚከብድበት ያውቃል ግን ጌታ ጨከነበት ለምን ክብር ሊያሳይበት ልከብርበት ነው አለ ቻ በአልዓዘር ላይ ከብርበታለሁ አለ ይህ ህመም ለክብር ነው አለ ያላችሁበት ሁኔታ ለክብር ነው ምንድን ነው ጌታን እያመለኩ ጌታን እያከበርኩ ለምን እንዲሆነ እንዲሆነ ክብሩን ሊገልጥበት ነው እንጂ እግዚአብሔር ለዛ አሳልፎ ልሰጥ አይደለም እግዚአብሔር እንደገና አምላክ ነው። እንደገና መጥቶ ነገራችሁን ይሰራል። እግዚአብሔር ስም የተባረክ ይሁን። ስለዚህ አልዓዛር ሞተ። እህቶቹ አልቅሰው፣ ወስደው ከአይሁዶች ጋር ቀበሩት። ከተቀበረ ከሞተ በአራተኛው ቀን ኢየሱስ ክርስቶስ መጣ። ሰው እንግዲህ ሞቶ በአንድ ቀን እንኳን ምን ያክል ፊቱ እንደሚለወጥ ይህን ማስተዋል አያቅተንም። በአራተኛው ቀን ፈራርሶ ብትንትኑ የሚወጣበት ቀን ነው። ኢየሱስ ክርስቶስ በዛ ቀን መጣ። በዛ ቀን መጥቶ ወዴታ ኖራችሁት ታለ መተይ ያሉት እግዚአብሔር አምላክ የተባረከ መተይ ብሎ ወደ መቃብር ሲወስዱት ጌታ የሱስ ክርስቶስ ያደረገው ነገር ምንድነው? ድንጋውን አንስታለ? አለ ቻካ ብዙ ነገር አወሩ። ብዙዎች ምን ይሄ ስንቱን ውራይን የከፈተ ስንቱን የፈወሰ ስንት ታምር የሰራ የዚህን ሰው መፈወስ አይችልም ነበር? ሞቶ ከተቀበረ በኋላ ይመጣል እንዴ ምናምን ብሎ ተናገሩ። ሰዎች ስለ እናንተ ብዙ ሊያወሩ ይችላሉ። ጌታ ግን ክብሩን ይገልጥበታል። በኋላ ንግግራቸው ይቀየራል። እግዚአብሔር ስም የተባረክ ይሁን ከዛ በኋላ ወዴት አኖራችሁት አለ። አሳዩት። ድንጋውን አንሱ ስል ጌታው ይሸታል አለች ማርታ። ብታምኝ እግዚአብሔርን ክብር እንድታይ ያልነገርኩሽ ምንም በታምኝም ክብሬን የምገልጥበት ጊዜ ነው አለ። ድንጋውን አንሶ አለ እና አላዘር ስል አቤት አለ እና ውጣ አለው። እንደተገነዘ በጨርቅ እንደተጠመጠመ እየተንከባለለ ወጣ ከዛ ስፍራ ውስጥ ከዛ ፍቱትና ይሂድ አለ። ፈቱት። እንደው ጤነኛ ሆኖ ሄደ። እንደገና አምላክ እግዚአብሔር እንደገና ላዘርን ሰራው፣ እንደገና ገጣጠመው፣ እንደገና ህይወት ዘራበት። እንኳን የገደለው በሽታ ምንም ህመም አልነበረበትም። ጤነኛ አርጎ ለእህቶቹ ሰጠ። በዛን ጊዜ ብዙ አይሁዶች ኢየሱስ አንተ እውነትም ጌታ ነ ብለ በጌታ እግር ላይ ወደቁ። እግዚአብሔር ነገራችሁን እንደገና ይሰራል። የማርያምና የማርታን ወንድም እንደገና እንደሰራ አላዘር እንደገና እንደሰራ፣ ነገራችሁ እንደገና ይሰራል። እናንተ ጋር ደርሶ አይደክምም። ያን እንደዛ ካደረገ አንተና አንቺ ጋር ደርሶ ይደክማል እንዴ? ጌታ ያቅተዋል እንዴ? አያቅተውም። አይደክምም። አይዝልም። እሱ አለው፣ ችሎታ አለው። ነገራችሁን ይሰራል። በጌታ በኢየሱስ ክርስቶስም ታላችሁ፣ የእግዚአብሔርን ክብር ታላችሁ። የእግዚአብሔርን እጅ እንደገና ታምራት አድርጎ ይሰራቸዋል። ጌታ ኢየሱስ ክርስቶስ ለዘላለም የተባረክ ይሁን። ነገራችሁ እንደገና ይሰራል። ሕይወታችሁ እንደገና ይሰራል። እግዚአብሔር አምላክ እንደገና ይሰራችኋል። በጌታ በኢየሱስ ክርስቶስም አልአዛርን ከመቃብር ያወጣ በአራተኛው ቀን እንግዲህ ምን እንደሚሆን ተመልከቱ። የሆነች ልጅ አንድ ጊዜ ቸርች ውስጥ ቤት አልነበራቸውም፣ መጡና፣ በጣም ከጥልቅ የመጡ ናቸው። ስንጸልይላቸው ነበር፣ ነፃ ወጡ። ነፃ ከወጡ በኋላ አንዷን በሽታ ተክሎባት ሄደ። ስትታመም በጸሎት ትፈወሻለን ምናምን ብሎ ችልስባል ይባል። ያችን ልጅ ህይወቷ አለፈና አንድ ነገር አየሁ። እንደ ማታ ሞታ ጠዋት ለመቅበር ሬ ሰዋን ሳጥን ውስጥ ማድረግ ሲጀምሩ ፈራርሳለች። አልዓዘር በአራተኛው ቀን መፈራረስ አይደለም ምን ይሆናል ተብሎ ብገመጥ ከባ። ስለዚህ አሁንም የምነግራችሁ ነገር ያን የፈረሰ ወንድማቸውን አንስቶ እንደገና ሰርቶት በህይወት ካቆመ እንዴት ያንቺን ነገር እንዴት ያንተን ነገር እንደገና አንስቶ በህይወት አቆመም? እንደገና ነገራችሁን እንዴት አይሰራም? አረ፣ እንደገና ይሰራል። እግዚአብሔር እንደገና አምላክ ነው። አረ፣ ውዴ አባቴ፣ ብሩካን ተስፋ አትቁረጡ። እግዚአብሔር እንደገና ነገራችሁን ይሰራል። እንደገና ህይወታችሁን ይሰራል። እንደገና ትዳራችሁን ይሰራል። እንደገና ጤናችሁን ይሰራል። እንደገና መንፈሳዊ ህይወታችሁን ይሰራል። እንደገና ሪቫይቭ አድርጋችሁ ትነሳላችሁ። እንደገና ክብር ይገለጥባችኋል። እንደገና እግዚአብሔርን ስራ ትሰራላችሁ። እግዚአብሔር አምላኬ እንደገና አምላክ ነው። ቻ የሚጠበቀው እንደ ማርያምና እንደ ማርታ ታመሙ ነገራችሁን ተስፋ የቆረጣችሁበት ወይም የሞተ ነገራችሁን ለጌታ ማሳየት ብቻ ነው። ጌታ የሱስ ክርስቶስ ታምር ልሰራ አያግተው። ስለዚህ ውዴ አባቴ፣ ብሩካን ተስፋ የቆረጣችሁበት ነገር እንደዛው አይቀጥልም። ነገራችሁ ሞቶ አይቀጥልም። እግዚአብሔር አምላክ ህይወት ይዘራበታል። እግዚአብሔር እኔ እንደገና አምላክ ነኝ ይላል። እንደገና ነገሮች ይሰራሉ። የቤተ ክርስቲያን አቅም እንደገና ይመለሳል። እንደገና ክብር ይገለጣል። እንደገና እግዚአብሔር ስሙን ያስከብራል። እንደገና ሪቫይቫል በአሜሪካና በአውሮፓ ይነሳል። እንደገና እንደገና እንደገና በአፍሪካ ሪቫይቫል ይነሳል። እንደገና እግዚአብሔር ማንነቱን ያስከብራል። እንደገና በአንቺና በአንተ ላይ እግዚአብሔር ይሰራል። እንደገና እንደገና የዘንዶ አናት ይመታል እግዚአብሔር አምላክ የተባረከው። ስለዚህ ነገሮች እንደዛ አይቀጥሉ። ምንም የመጨረሻ ዘመን ቢሆንና የተለያዩ መቅሰፍቶች ቢመጡም በዚህ መካከል ክብር መገለጡ ትውልድን የሚያድን እግዚአብሔር እጅ መምጣቱ አይቀርም። ሰይጣንን የተከተሉት ፍርዳቸውን ሲቀበሉ፣ እግዚአብሔር ደግሞ አንዳንዶችን ብዙዎችን ነጥቆ ከጨለማ ሥልጣን እጅ ያድናቸዋል። እንደገና ቤተ ክርስቲያን ክብሯን ለብሳ ትገለጣለች። እግዚአብሔር እንደገና አምላክ ነው። እንደገና የፈራረሰው ነገር ይሰራል። ስለዚህ ውድ አባቴ ብሩካን ተስፋ አትቁረጡ። የጣላችሁትን የትንቢት ቃል አንሱ። በቃ ትቼዋለሁ፣ እዛ ጋ ጥያለሁ፣ በቃ ከእግዚአብሔር ጋር ተላለፍኩ፣ በቃ ሉዛርግ ያለው ከዚህ በኋላ በቃ እንደዚህ ሆኖ ነገር የሚያልፈው የምትሉ አያልፍም። እንደዛ ሆኖ እነግራችኋለሁ፣ ስሙኝ፣ እንደዛ ሆኖ ነገራቸው አይቀጥልም። እግዚአብሔር የእንደገና አምላክ ነው። እንደገና ትሰሪያለሽ። እንደገና ክብሩን ትለብሻለሽ። እንደገና ትሰሪያለሽ ይላል እግዚአብሔር ቃል ስናቅር። እንደገና ትሰሪያለሽ፣ ከበሮሽን ይዘሽ ትወጫለሽ። እንደ መቼ ከግብፅ በምትወጪበት ጊዜ እንደነበረው እንደገና ትዘምሪያለሽ። ቻካ ማሳን ንችበራደጋለዲማንታ እግዚአብሔር ስም አችን ቢያካ መሶቶ ኮሎ ማያ ዶዘዲያም እነግራቸው አለው እግዚአብሔር እንደገና አምላክ ነው እግዚአብሔር እንደገና አምላክ ነው ውዴ አባቴ ብሩካን እግዚአብሔር እንደገና አምላክ ነው እንደገና ክብሩን ታያላችሁ እንደገና እግዚአብሔር ስራ በህይወታችሁ ይገለጣል እግዚአብሔር እንደገና ስራችሁን ይሰራል እግዚአብሔር እንደገና ከፍ ያደርጋችኋል እንደገና የከፍታ ጊዜ ይሆንላችኋል በጌታ በኢየሱስ ክርስቶስ ስም አሜን እግዚአብሔር አባት በጌታ በኢየሱስ ክርስቶስም ስም አመሰግናለሁ። ተናገር ያልክኝን ተናግሬያለሁ። እንደገና ማንሳት የምችል እንደገና ታሪክ መለወጥ የምንችል እንደገና ድንቅ ነገር የምሰራ እግዚአብሔር፣ አሁን የሰሙኝ ሰዎች ሁሉ እንደገና ኑሯቸው እንዲሰራ፣ እንደገና ትዳራቸው እንዲሰራ፣ እንደገና ጤናቸው እንዲሰራ፣ እንደገና እግዚአብሔር አባት ለከበረ ነገር እንዲበቁ፣ የትንቢት ቃላቸውን የጣሉ ጸጋቸውን የጣሉ እንደገና ክብር እንዲገለጥባቸው፣ እንደገና ለሪቫይቫል ምክንያት እንዲሆኑ በኢየሱስ ክርስቶስ እጸልያለሁ። በዚህ ተስፋ ቆርጦ ተስፋ እንደቆረጡ እየደከሙ እየዛሉ እየወደቁ እንዲሄዱ የሚያደርግ የትኛውም የጠላት አሰራር በኢየሱስ ስም እየተመታ ይሁን። በኢየሱስ ስም የተመታ ይሁን። በየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። አፈረስኩ። በኢየሱስም አፈረስኩ፣ አፈረስኩ። በትንሣኤ ጉልበት በደሙ ኃይል በክርስቶስ ኢየሱስ ስም በእግዚአብሔር እሳት የተበላ ይሆን። እሳት ከሰማይ ሰማያት ይዝነብባችሁ። የክፉ ኃይላት ተስፋ አስቆራጭ መንፈስ፣ የሚያደክም የሚያዝን አቅም የሚያሳጣ የጸሎት ጉልበት የሚበላ ከእግዚአብሔር ጋር ያለው ሪሌሽን እንዳይቀጥል የሚያደርግ እንደገና ማርያምና ማርታ ጸሎታቸውን ለኢየሱስ እንደላኩ የወንድማቸውን መታመም እንደነገሩት ነገሮቻቸውን ይዞ እንደገና በእግዚአብሔር ፊት በጸሎት እንዳይቀርቡ የሚያደርግ ተስፋ አስቆራጭ መንፈስ በኢየሱስ ስም የተወጋ ይሁን። በኢየሱስ ክርስቶስ ስም የተመታ ይሁን። በኢየሱስ ክርስቶስ ስም የፈረሰ ይሁን። በኢየሱስ ክርስቶስ ስም እሳት ከሰማይ ወርዶ ይብላችሁ። እሳት እልክባችኋለሁ በኢየሱስ ስም፣ እሳት እልክባችኋለሁ፣ እሳት እልክባችሁ በኢየሱስ ስም ተወጋ ኢንቻ ኪያሞሶቶ ኮሎማያዶ ዛዲቢግላ ባዷሩታ ኪያሞሶቶ ኮሎማያዶ ዛዲቢግላ በራድጋንዲ ዲማንዳቺምቢያ ኪያሞሶቶ ኮሎማያዶ ዛዲቢግላ መሀይል እንደገና ነገራቸው እንዲሰራ ጸልያለሁ። እንደገና ሰማይ በላቸው ላይ እንዲከፈት ጸልያለሁ። እንደገና ትሰርያለሽ፣ እንደገና እሰራሻለሁ ተብሎ እንድጻፍ እንደዛው እንዲሆን በኢየሱስ ስም ጸልያለሁ። ሰማይ በላቸው ላይ ይከፈት። አሁን እንደገና እንዲትሰሩ የሚረዱ የእግዚአብሔር መላእክቶች ይላኩ። አሁን በላኮ ቃል መሰረት እግዚአብሔር ሪቫይቫ ያድርጉ። ሰማይ በላቸው ላይ ይከፈት። የጨለማ ኃይላት ለአንዴና ለመጨረሻ ጊዜ ድባቅ ይመቱ። ስለሰማኝ እንዲሁ ስላደረግ ስሜ ለዘላለም ይባረክ። በጌታ በኢየሱስ ክርስቶስም አንድ ነገር እላችኋለሁ። ተስፋ የቆረጡ ብዙ ሰዎች አሉ። በዚህ በመንፈሴ ብዙ ሰዎች አሉ። በቃ ዳግም እንደ ድሮ አላገለግልም፣ በቃ አንደኛ ዕድሜም ሄደዋል። እንዲህ አይነት ሪቫይቫል የለም፣ ይሄ ምድረ በዳ ነው፣ አብሬ የሚጸልየውም እንኳን የለም ብላችሁ የምትሉ ሕዝቅኤል ብቻውን ነበር። በባቢሎን ሪቫይቫል ያስነሳው ክብርን ከሰማያት ተከፈቱ የእግዚአብሔር ራእይ ያየኋለው የእግዚአብሔር ክብር ምሳሌ ይሄ ነበር እንደምል ሕዝቅኤል ምዕራፍ አንድ ላይ ብቻውን ነበር፣ ብቻውን እግዚአብሔር ክብሩን ገለጠበት። ባላችሁበት ስፍራ እግዚአብሔርን ፈልጉ እንጂ እንደ ሕዝቅኤል እግዚአብሔር ብቻውን ይመጣል። እግዚአብሔር ብቻውን ታምር በሕይወታችሁ ይሰራል፣ ለትውልድ በረከት ያደርጋችኋል። ድንገት ያላችሁበትን ሁኔታ ያላችሁበትን ስራ ጥላችሁ በእግዚአብሔር ተልካችሁ ትሄዳላችሁ። በድንገት የምሰራ ታምራት አለ። እግዚአብሔር አምላክ የተባረክ ይሁን። ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር አባት፣ በጌታ በኢየሱስ ክርስቶስም እባክህን ሕዝብ እንዲያስተውል እርዳው። እባክ ትንቢታቸውን የጣሉ እባክ፣ ተስፋ የቆረጡ እንደገና እግዚአብሔር አባት እንዲነሳሱ እንደገና እጅ እንዲረዳቸው እንደገና መንፈስ እንዲረዳቸው እንደገና መጎብኘት እንዲሆንላቸው በጌታ በኢየሱስ ክርስቶስም ጸልያለሁ። ለአንተ ለታመንኮ ጌታ ሳልፍ የሰጠው የሚገዳደራቸውን የክፉ ኃይል ወጋው። ስለ ሰማኝ አመሰግናለሁ። በጌታ በኢየሱስ ክርስቶስም አሜን፣ አሜን፣ አሜን። ጌታ ኢየሱስ ይባርካችሁ። ዘመናችሁ ይባርክ።